ከምዕራብ ትግራይ ተፈናቅዬ በመንገድ ላይ ልክ ሰው ሆኜ መፈጠሬ ያስጠለኝ ጊዜ ያ ነበረ። እንዴት ግን ሰው ሆኖ በገጀራና በቢላዋ የሰውን አንገት እጅና እግር ይቆርጣል? እንዴትስ እጃቸው ይህን ግፍ ለመፈጸም እሺ ብሎ ታዘዘላቸው? ፈጣሪ፣ ወይ በአንድ ጥይት አርገህ ሞቴን አሳምርልኝ ብዬ ፈጣሪን የተማጸምኩበት ጊዜ ነበር። ፈጣሪን መስገን ግን አተረፈኝ። አሁንም ግን እንቅልፍ ያሳጣኝ ነገር ቢኖር ይህ ግፍ ነው። ወንድሞቼ፣ አብሮ አደጎቼ፣ ጓደኞቼ አይኔ እያየው ነው አንገታቸው በገጀራ የተቆረጠው። ውድ የኢትዮጵያ ሕዝቦች ወይ ያኔ ግፍን አብረን ብናወግዝ ኑሮ። በዚህ አመት እንዲህ አይነቱ ሀብት ወድሞ እያየን ነው። ይሄን የሚያደርገው እናንተ ውስጥ የተሰገሰግል ይባ ነው። እኛም አይነካብን የእኛን ታርጋ የለጠፈ ሰው ሁሉ እናንተም አይነካብን ካላችሁ ቤት በኩል ታዲያ ኢትዮጵያ ውስጥ የምትሉትን ምትመኙትን ሰላም እናመጣለን። ወንጀለኛ አይኑር የሚል መግባባት መፍጠር ነው የሚሻለው። መቼስ ሀሳብ አይደለም፣ ሰው ታርዶ እያየን ነው። ሀሳብ አይደለም፣ ሀብት ወድሞ እያየን ነው። አንተ የህወሓት ትሌፍ የትግሬ ገረድ ልንገር፣ ያን መጠሪያ ከመቀጥቀጥ ለምንድን ነው አራት ኪሎ አትሄደው? በህቡዕ ተደራጅተህ እንደ ትግሬዎች አዲስ አበባ ለመቆጣጠር ለምን አልገባም ማለት ማይም፣ ደም አረንጓዴ ቢጫውን እኮ አንገቱ ላይ ማድረግ ነው። በዚያ ባንዲራ ነበር ማለቅ። አቆሸሸው፣ ባንዲራችንን አቆሸሸው። የአማራ ፋን ነው አቆሸሸው። የአማራን ህዝብ እንደ ህዝብ ተዋርገ እንዴት የሰው ልጅ ድንጋይ ላይ ነው እኮ! ደግሞ ድንጋይ ላይ አድርገህ በጭቃኔ ትቆርጠዋል? አንተ በመጥረሪያ የጨፈጨፍከው የቀጠቀጥከው ቆሻሻ ወነ ዬ አንተ የህዋት የትፔልፍ የትግሬ ገረድ ልንገር ያን መጥረሪያ ከመቀጥቀጥ ለምንድነው አራት ኪሎ ማት

ምን የሚሉት ፖለቲካ ነው? ይሄ የመጨረሻ የዝግጠታችሁንና ክፋታችሁን የኢትዮጵያ ሕዝብ በጫፍጫፍ እንዲያውቀው እናንተ። አለ መንግስታት ልታልጥቁ ነበር አሉ ሰማው። ምንድነው የግድያ ምናምን እንትን አለ አምነስቲ ናሽናል እንደዚህ አለ ምናምን አለ በጣም ብዙ ነገር ተሸፍኑ ሞከራችሁ። ገዳያዎቹ እናንተ ናቸው። ኦረ ህዝቡ አውቋል። ገዳያዎች እናንተ ናችሁ፣ ሽፍቶች እናንተ ናችሁ፣ ወንበዴዎች እናንተ ናችሁ። ይሄ ደግሞ በማህበረሰቡ ዘፍ በደም እንዲታወቃል በደም እንዲታወቁ። ስለዚህ ለሞቱት እናዝናለን ለሙሶ ስናዝናል እንዲሁ ምንም የማያውቁ ህፃናቶችን ገላችሁ ፖለቲካ ምስራት አይሆንም ህፃን በማረድ ጡት በመቁረጥ ምን በመርግ ገበሬውን በመግደል በቃ አገሪቷ ላይ ቀውጥና አምጣር ግን አይሆንም አይሆንም አይሆንም እንደዚህ ያለን ትግል እንደዚህ ያለ ትግል የለም ምን ትጠቀማለህ የአራት ዓመት ህፃን ልጅ ምን ትጠቀማለህ? አንድ ቤተሰቡ ሙሉ ቤተሰብ ምንም ፖለቲካ የማያውቁ ሰዎች ቤት ወስደህ አቃጥለህ፣ ገበያ መሀል ሄደህ ሰው ገለህ ምንድነው ጠቀሙ? ምን የሚሉት ፖለቲካ ነው? ይሄ የመጨረሻ የዝግጠታችሁንና ክፋታችሁን የኢትዮጵያ ህዝብ ከጫፍ ጫፍ እንዲያውቀው እናንተ አለ መንግስታት ልታጥጥቁ ነበር አሉ። ሰማው ምንድነው የግድያ ምናምን እንትን አለ አምነስቲ ናሽናል እንደዚህ አለ ምናምን አለ በጣም ብዙ ነገር ተሸፍኑ ሞከራቸው። ገዳያዎቹ እናንተ ኦሬ ህዝቡ አውቋል። ገዳያዎች ይናገራል፣ ሽፍቶች ይናገራል፣ ወንበዴዎች ይናገራል። ይሄ ደግሞ በማህበረሰቡ ዘፍ በደምብ እንዲታወቀ በደምብ እንዲታወቀ። ስለዚህ ለሞቱት እናዝናለን፣ ለሞቱት እናዝናለን። እንዲሁ ምንም የሚያውቁ ህፃናቶች እንገላችሁ። ፖለቲካ ምስራት አይሆንም ህፃን በማረድ ጡት

ባንዳ መቀጣት አለበት። አዎ መቀጣት መቻል አለበት እናምናለን። ወንድሙን ሀገሩን ከእናንተ ውስጥ እውነት ወንድም የሞተበት የለም እህት የሞተበት የለም አባት የሞተበት የለም፣ አጎት፣ አክስት እንደው ራቅ ቢል በዛ ልክ ያጣችሁት ቤተሰብ የለም በዚህ ትግል። ስለዚህ እነዛ ወንድማችን ናችሁ። የሚማሩትም የእኛው ልጆች ስለሆኑ የሚያስፈልገውን ከለላ ጥበቃ እናደርጋለን። ነገር ግን የትምህርት ስርዓቱ እየተካሄደ ባለበት ሰዓት ጠላት በዛ አካባቢ ካለ እኛ ከመጣን ከመጣቁ ሰው ዶዋላ ይሄ እንድታውቁ ሪስኩን እራሳችሁ ነው የምትወስዱ፣ ለእናንተ ማለት ነው። በእኛ በኩል ግን ምንም አይደርስባችሁ። ዝርፊያ፣ እንግልት፣ ድብደባ እንደዚህ ለምን አስተማራችሁ እንደዚህ ለምን ሆናችሁ ለምን ታስተምራላችሁ ለምን ታደርጋላችሁ ብለን አንወቅሳችሁ ሳድልይ ግን ከዕለታት አንድ ቀን ግን በሆነ አጋጣሚ ሆኖ ምሳሌ አነስተኛ ኃይል አርባ ሃምሳ ወይ ስልሳ እዛ ትምህርት ቤቱ አካባቢ ካለኛ ለማጥቃት ለመደምሰስ መምጣታችን አይቀርም። ይሄን እውቅና እንዲኖራችሁ እንፈልጋለን። ምክንያቱም ጠላት ስለሆነ ማለት ነው። ስለዚህ መንግስት የፈለገበት አግባብ ምንድን ነው? ቀጠናው ላይ ምንም አይነት ችግር የለም፣ አገር ሰላም ነው። ይኸው የትምህርት ተቋማት ሙሉ በሙሉ በነፃነት እያስተማሩ ነው። ሪሊያውን በፊት በነበረው ልክ አንድ ተማሪ አንድ ሶስት አራት ኪሎ ሜትር በነጻነት ተጉዛ መጣ መማር ትችላለች። እያያችሁት ጣርለም እየተደፈሩ ትናንት መተከል አሪሲ ላይ እንዶ ሌላው እንትወት እኛ አማራ ክልል ላይ ስላለው ብቻ እንነጋገር ስ እያያችሁ አርለም መደገፍ የለባቸው የምንለው ለራሱ ለዜጋው ለራሱ ለሰውየው ከማሰብ በመነጨ ሀሳብ እንጂ እንዲሁ ዝም ብለን መንግስትን ለመደገፍ የመንግስት የሆነ ነገር ሆነን አይደለም። በቃ የትጥቅ ትግል የእርስ በርስ ግጭት፣ የትጥቅ ትግል ቁጥር አንድ ሰለባ ሰላማዊ ዜጋ ነው። በቃ ምንም በሉ፣ የታጠቀ ኃይል የታጠቀ ነው። ይብዛም ይነስም ጫካ ያለ አካል የነፍስ ወከፍ ትጥቅ ይዟል። ሀገር የሚመራ አካል ትጥቅ ይዟል፣ የተሻለ ትጥቅ ይዟል። በሁለቱ መካከል የሚደረግ ትግልን ሰላማዊ ዜጋ መደገፍ የለበትም ነው። ከየትኛውም ብሔር ከየትኛውም አካባቢ ይውጣ ያ ታጣቂ ኃይል ሰላማዊ ዜጋ ሁልጊዜ መስበክን መናገር ያለበት ስለ ሰላም ነው እንጂ በለው ገፍትረው ብለው የሚሉ ቅስቀሳዎች ውስጥ መግባት የለበትም። የትጥቅ ትግል ሰላማዊ ዜጋ መደገፍ የለበትም የምንለው በምክንያት ነው። ምንም ደካማ ቢሆን ምንም ክፍተትና ችግር ያለበት ቢሆን መንግስት ይሻላል መንግስት ይሻላል። ቢያንስ ለዜጋው ላይ ለሚደርሰው ለሚያደርሰው ችግርና በደል የምንጠይቀው የምንከሰው ሰው አለ ማለት ነው፣ አካል አለ ማለት ነው። ጫካ ያለ አካል ምንም አይነት በደልና ጥፋት ቢያደርስ አንደኛ ምን አንጠይቀው፣ አድራሻ የለውም ቋሚ አድራሻ የለውም ስፍራ የለው፣ እሱም እንደ ኃላፊነት አይወስድም። ስለዚህ ዜጎች ሁልጊዜ ከታጣቂ ሀይል ይልቅ ከመንግስት ጎን መቆም ምንም ቅራኔ ቢኖር ምንም የሚተቹት የሚነቅፉበት ነገር ቢኖር መንግስት ይሻላል። የትጥቅ ትግልን መደገፍ የለባቸውም የምንለው በምክንያት። ከሰሞኑ በደቡብ ወሎ ዞን ወራይሩ ከተማ ላይ የሆነውም ነገር የዚህ ነገር ማሳያ። የፋኖ ታጣቂ ኃይሎች ወደ ከተማው ገብቶ የመንግስት ጆሮ ነው የመንግስት መረጃ አቃባይ ነው ያሉትን አንድ ግለሰብ ይዘው ሁለት ምርጫ ቀረቡለት። አንዱ እንገልሃለን ነው፣ እንገልህ ይሻላል ወይስ ደግሞ ቀኝ ጆሮህንና ቀኝ ብንቆርጥ ይሻላል የሚል ሁለት ምርጫ አቀረቡለት። ልጁ ላለመሞት ሲል ቀኝ ጆሮና ቀኝ እጅን ቁረጡ አለ። ጆሮን ቆረጡ፣ እጁ ድንጋይ ላይ አጋድሞ በደሎ ደመ መጥረቢያ ቆራርጠው፣ እንግዲህ ፎቶ ላይ እንደምታዩት ልጁ እጁን አንጠልጥሎ ሲሄድ ያሳያል። አማራ ነው ይህ ልጅ፣ እነዛ ደግሞ ለአማራ ህዝብ እንታገላለን የሚሉ ናቸው። ነገር ግን ይህ ሰው የመንግስት ጆሮ የሆነ አይሁን ማንም አያውቅም። ቢሆን እንኳን የመንግስት ጆሮ እንኳን ቢሆን እጅ ከመቆረጥ ነው ጆሮ ከመቁረጥ የተሻለ አማራጭ የማስተማሪያ የመመለሻ መንገድ የለምን ጠፍቶ ነው እንዲህ አይነት እርምጃ በራስ ወገን በራሱ ልጅ ላይ የሚወሰደው? ጋይስ፣ ለዚህ ነው ይኸውላችሁ። ዜጎች ሁልጊዜ ሰላማዊ መንገድን ነው መምረጥ ያለባቸው። በቃ ደካማም ቢሆን ሰነፍም ቢሆን ብዙ የሚነቀፍበት የሚነገርበት ነገር ቢኖርም መንግስትን መደገፍ ነው የሚኖርበት፣ ያሉ ነገር በመግለጽ እኛ ሀገር በነገራችን ላይ ታጣጫ ካ ያለ አካል ለዜጋ ሚራራ አይደለም ስልጣን ቢይዝ የባሰ ነገር ነው የሚሰራበት እንጂ የተለየ ነገር ያመጣብኛል ብላ ጥቅ ጫካ ያላቃል ምክንያቱም ጫካ ሆኑ ምን እየሰራ ምን እያደረገ እንዳለ አጋጣሚ ሆነ ሲያገኝ እያየ እና በጣም ነው ልንጠነቀቅና ልናስብ የሚገባው ውጭ ሀገር ሆኖ በለው አቀጣጥ ብዙ ጊዜ ኢትዮጵያ ውስጥ የሚደረጉ የትጥቅ ትግሎችን በላው በላው በላው የሚለው ውጭ ሀገር ያለው ነው ሀገር ውስጥ የሚቀጣጠለው እሳት እሱ ላይ እሱ በለው ሲል የሱን በለው ተቀብለን በለው ስንል እሳቱ እኛ ነው የሚለበለው። ሀገር ውስጥ የምን ነው እዚህ የምን ነው አማራጭ የሌለን መሄጃ ማምለጫ የሌለን ሰዎች የእሳቱ ሰለባ የምንቃጠለው የምንለበለበው ማለት ነው እና ከውጭ ዲያስፖራ ቁጭ ብሎ ጌታ የሆነ ገንዘብ እየላከለ የሆነ ወሬ እያወራ በላው ንፋው ወ እዚህ ደረሰው እንዲያይረገ የሚሉ ነገሮችን ሰምተን እኛም እዛ ውስጥ እንትን እንላለን። አይገባም። ዛሬም ቢሆን ዜጎች ምንም በዚህ መንግስት ላይ የሚነቅፉት የሚተቹት፣ የሚቃወሙት ነገር ቢኖርም መቆም ያለባቸው ከመንግስት ነው። ትጥቅ ትግል መደገፍ ያለባቸው